ለጽናት የተዘፈነው ዘፈን ያበዴና የቀወጠ ነው ማለት ነው። ሃዋይ ይሄ ነገር ማ ነገር ውጤ ሰኩ እንዴ? እኛ ሳንሰማ ምን? አይ፣ ጥሩ ነው እንግዲህ ሜዲያ ያወቀው ፍቅር በጣም ከባድና ከባድ መዘዝ የሚያመጣ መሆኑን አይተው መደባበቅን ቢሞክሩም ከውስጣቸው ፈንቅሎ እያወጣቸውና እንዲለ እንዲለይ እያደረገባቸው እንደሆነ የታወቀ ነው። ጽናትና ኪራ ፍቅራቸው ፈንቅሎ ከቅንጭላታቸው ሊወጣ ነው ማለት ለመናቸውም፣ ሰላማዊ ከማረፈትላ በረከቱ እንዴት ናቸው? ሀባይቦች የሰላም ናቸው ወይ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝዝት ይበልልኝ፣ ክፉ አይንካችሁ። እንደተለመደው ተለመደው እንግዲህ ላይክ እና ሰብስክራይብ ሸር እያደረጋችሁ አበረታቱኝ ማለት ነው ሀባይብ የሚሰራን ሰው ማበረታታት ይልመድባችሁ። አብረን ወደፊት ነው የምንሄደው ማለት ነው። ወደኋላ መመለስ አይቻልም። መስራት ጥሩ ነው። መስራት ያስከብራል እንደሚባለው ሁሉ የትኛውንም ስራ መስራት አስፈላጊ ከመሆኑ ባሻገር መስራት አሪፍ እንደሆነም ማወቅ ይኖርብናል ማለት ነው። ሀባይብ እንግዲህ ዛሬ ደግሞ ጽናት ድራማ አረም የሚገርም ነው። እኔ ዛሬ ደግሞ ድጋሚ ኒና ተደግማለች ማለት ነው። የኒና ታናሽ እህቷ ወይም ታላቅ እህቷ ብርቄ መታለች። በባህሪ ነው ገስቲ በባህሪ ማለት ነው። አንድ አይነት እኮ ናቸው። እኔ እንዲህ መሰኘት እናት ይመስለኛል እና እንግዲህ ኒናም ደግሞ ሌላኛው ጦሷን ይዛ መጥታለች። ኪራ እንዲ ያለው እንደው አንቺ አብዲሻ እንዴ እሷን ይዤ የምታደርጊው ብሎ ነበረ። እስከዛ ድረስ እንደሚሻላትም ነግራኛለች ብላ ነበር። ነገር ግን ኒና እንኳን ልሻላት እየባሳት እየሄደች ነው። ያው ስራዋ ነው፣ ምንም ማድረግ አይቻልም። ባይዘው እንግዲህ ኪራም ደግሞ ቤት ያለውን ሰውዬ ዛሬ ማንቁርቱን ይዞታል ማለት ነው መያዝ ስላለበት ኤኒዌይስ ወዴ የገድለው ስንገባ የሰኒሄት እንግዲህ አይኔና ኔና የሰኒሄት ቤት መጥታ ስለሷ ስለዘመዷዋ ስልጠይቃ ስትል፣ ማን ነው እስኪ አንዳንድ ነገር በይኝ ስለዘመዴ ዘመዴ ደግሞ ማን ነው፣ ይሄ አስጨናቂው ነው ማለት ነው የሚባለው ሰውዬ ስለ ዘመድሽ አንዳንድ ነገርኝ በት በላት ነበር እሷም ማነው ዘመድ? እንዲ እኔ እሱ እንኳን ዘመድ አይደለም የሀገር ሰው ሊሆነ አይገባ ምናምን አይነት ነገር ብላለች። ኒና ማለት ነው። ምን ማለት ነው እሱ? የሰኒሄት እንግዲህ በዚህ መካከል ሆና ጠርጥራለች። እንደ ጠራጠረችውም አልቀረችም። ስኬታ ማለት ትሆን ይመስለኛል። ምክንያቱም በዛ በጫማ የተነሳ ነው መጠርጠር የፈለገችው። ኒናም ደግሞ ተመልሰ አይ፣ አይ አይደለም የሩቅ ዘመድ ስለሆነ ነው ትልና ታረሳሳና። ና ወይ አንቺ፣ እኛ ስጋት እየቀነሰ ማነው? ስጋት እየቀነሰ ነው አንቺ ደግሞ ሰውነት ትጨምሪያለች ትልና ሙድ ትይዝባታለች ማለት ነው። ምናልባት ትነግራታለች ብለን ተስፋ እናደርጋለን። የጽናት አባትም ነገራቶቹ እንግዲህ ከዚህ በፊት ኪራ እንዳለው ነገራቶቹ በኒና ምክንያት ዙሮ ዝረው ዙሮ ሽማግሌው ዘንድ እንደሚሄዱም ተናግሮ ነበረ። እንዲያለውም ደግሞ ዛሬ ሰውየው ይመጣና ያንን ያህል እየደበደበ ከቤት እያስወጣትና አላካማሌ የሚያደርጋትን ሚስቱን ዛሬ ኒና ለሴቶች መብት መቆም አለብኝ ብላ ወደ ከተማ ይዛት ብትሄድም ጭራሽም ለመጠየቅም መጥቷል ማለት ነው እንግዲህ አይኑን በጫው ታጥቦ መጥቷል ማለት ነው። እስቲ ጽናት የምታውቀው ነገር አለ ብትጠይቅልኝ ብሎ ፋዘርን ይናገራል። ምክንያቱም እያደባ ዴቭና ጽናት የሚዋሩትን ነገር ስለሚሰማ ጽናት ደግሞ ቤቷ እንደሄደች ስለምታውቅ ይሄን ነገር ስለዛ ዴቭን ማማከርም ስለሚኖርባት እዛ ጋር ሰምታለች፣ ሰምቷል እሱም ደግሞ ጠይቃለሁ ስላለ እንዲያለውም ደግሞ አድርጎታል። ፋዘርን ይጠይቅና ፋዘር ደግሞ መዘዝ እንደመጣበት ስለሚያውቅ ለጽናት ይናገራል። ጽናት ደግሞ ለኔና ተደውልን አንቺ ጦሰኛ፣ አሁን እንዲወሰሽ አሳፍረሽ መልሻት እንዲ ይገላታል እኮ። እንዲህ ምን ሆነሽ ነው? እኔ እኮ ሰው ያደረገውን ነው ያደረግኩት ሰብአዊነት ስለሚሰማኝ ነው እንጂ ተመጣችማ የባሰ ይገላታል ሲጀመር ሌላ መዘዝ መጨመር ነው ትልና ጦሰኝቱን ኢናን የሆነ ነገር ብላ እንደምንም ለማረጋጋት ትሞክራለች። ነገር ግን ምንም አልተቻለም። ጽናት እንግዲህ በንዴት ቤቷ ትሄድ ይሆን የሚለውን ነገር አብረና ያለን የእሷ ደመኞች ቤት ውስጥ እያንዣበቡ ነው። እሷ ደግሞ ቤቷን ትለገጠርናት እንግዲህ ለአባቷና ለገዛ ክብሯ ስትል ተከትዬ አልሄድም ስትል በገጠር እየኖረች ትገኛለች። መሄድ ሳይሆን ይዟት እንዲሄድ ስለፈለገች ጎበዝ። እንግዲህ የመሩ ልጅ መቼ ነው እንዲህ ለይቶ የምናየው? እንደ ኮሜንቶች እኔ በኮሜንቶች እኮ ፈታ ነው የምለው። እናንተስ እንግዲህ የመሩ ልጅ ደግሞ ለምንድነው ትልቅ የማይሆነው ምናምን እያላችሁ ነበር። እንግዲህ መሩም ያው በጭንቀት ተውጣለች። ጓደኛዋ የቅርብ ጊዜ ጓደኛዋ ሲሸግራ ሲከፋት ከጎኗ ያለችው ሰኒ ተታሰረች። መፍትሄው አለማወቋ ወይም ደግሞ የት እንደሆነች አለማወቋ በጣም አስጨንቋታል። እንግዲህ የጓደኝነቷን ጥግ እያሳየች ነው መሩ። ሰኒም ደግሞ እንግዲህ አፏን ማን ነው ከነ አፏ ተተያዘች ወይም ተታሰረች በጣም ቆየት እና ሰንበት በታለች ምክንያቱም ተተፈታች ጨዋታው ስለሚያበቃ ማለት ነው አሁን እሷ አትፈታም ጨዋታው ስለሚያበቃ መፈታት የለባትም ስትፈታ እነግራቸዋለሁ ላይክ እና ሰብስክራይብ እያደረጋችሁ ጠብቁኝ ማለት ነው አሁን እነግራቸዋለሁ ምንም ችግር የለም ኢንፎርሜሽን እኔ ጋር አለ ምንም እንዳታስቡ ከኋላ ስላለሁኝ እኔ እንዳታስቡ

የሰኒሄት ሄት እስቲ የምነግሪ ነገር ካለሽ ብላ ይዛት ሄዳ ነበር። ኔና ኔናም ደግሞ በጣም የምነግርሽ ነገር አለ ስላለቻት የሆነ ቦታ ይዛት ትሄዳለች። ነገር ግን ኔና ስትናገር በጣም ተንተባትፋም ተጨንቃም ነበረ። ምክንያቱም ለሌላ ሰው ከተናገርሽ ማንቁርትሽን ይዝሻሉ ብሎ ስላላት መናገር አልቻለችም። ቤትም ውስጥ ሆነ የሆነም ቦታ ልትነግራት ነይ ነይ ወደዚህ እያለች ስትል ድንገት ከች ይላል ማለት ነው እንግዲህ የሰኒሄት በግልጽ ሳይሆን በት ትንሹ ነገር የሚገባት ስለሆነች፣ ነገር ግን ገብቷታል። ስትመለከታት ሲመጣ ምናምን ከዛ ሱም ደግሞ ዘመዴ ነች ቴኔ ምናምን እያለ ሲት ትንሽ ዝም ብሏል። አላደለ የሆነ ነገር አክት ሲያሳይ ያው ራኪብ አውቃለች፣ እንዲ ለራኪብ ልነግሪያት ነበር እንደ ብሎ ቤት ውስጥ ሲጠይቃት ያንተ ምስጢር መጠበቅ ካሁን በኋላ አልችልም። ሁሉንም ነገር ነው ማውቀው። ሁሉንም ነገር ማወቅ አለባቸው እንዴት አንተ ወንድምህ ላይ እንደዚህ አይነት ጭካኔ ትሰራለህ? ልክ አለ አይደለ? ወቅታዊ ነገር ታውቃላችኋል። በዚህ ሰዓት ያለንበት ሁኔታ እንደዚህ ነው፣ የምታውቁት ነገር ነው። እሷም ደግሞ ለመናገር የወሰነች ትመስላለች። ያው እሷ አጋጣሚ ቢኖርባትም ቢሆንባትም፣ በጣም ከባድ ነገር ቢሆንባትም መናገሩ አይቀርም። እስኪ ተናገረች፣ እንድትናገር ፈቀደላት ወይ ወይስ ደግሞ እሷንም አፍኑ ይዟት ሄደ የሚለውን ነገር አብረን ያለን ማለት ነው መጣ የትኛው ህይወት የሊያጓጓይ ነው አንተ ወንድም ላይ እንደዚህ አይነት ነገር ስተሰራ ያል እንዴ። ስለዚህ ይሄን እያየው የትኛው ኑሮ የትኛው ህይወት ያጓጓኛል? ብላ እሷም ደግሞ በግዝ ትነግረዋለች። ኪራ ምን አደረገው እኒ ነው እስከ ዛሬም አለመናገሬ ይቆጭኛል ብላ ያለችው ድንገት እያወርሳለ ኪያ ትመጣለች ማለት ነው። ደግሞ ምንድነው የሚያጨጋጭቃችሁ አሁን አይደል? እንዴት ተገናኛችሁት? ምን ጊዜ ሆነላችሁ ብላ ስትቆም፣ አይ ምንም እሱን ኪራ ሲመጣ እናወራለን ትልና ጥላው ትሄዳለች። ማነው ስኒ እኔና በዝ እንደዚህ በቀላል ነገር የሚከፋት ሰው አይደለችም። ተጫዋትን ብትሆን ልክ፣ እና መልኳን ሁለ ነገሯን ታውቃለች። ስለዚህ ምንድን ነው ልትነገር ትችላለህ። ክያም ደግሞ እንግዲህ ጥያቄ ጠይቃ ነበረ። እያንዳንዱ የሚያደርገውን አክት ዙሮ እሷ ስለምታውቅ እሷ እንደምታግዛት እናያለን። ለማን ናቸው ምሩ ጎዴድ ጎዴድ ጎዴድ እያለች ሲሆን ያው ተለቃለች ማለት ነው። ለአማቷ ቡና ፍልታ ተቀብላ ቤቷ ወደ ቤቷ ተመለሰች ማለት ነው። እሷም መርቃት ነበረ። ምርቃኑን በፈገግታ ተቀብላለች። እንደ አሜን እኮ ነው የሚባለው እያለች እሷም ደግሞ ያው እንግዲህ ከልቧን ባይሆንም መርቃት አለች። ያውና አማትና ምራት እንግዲህ እዚህ ወንድ ደሞ ነገ ውጋቷን ትቀጥላለች ማለት ነው። ለማናቸውም ሰብስክራይብ እና ላይክ እያደረጋችሁ ይዤላችሁ እመጣለሁኝ። እንግዲህ የሰኒ መፈቻ ደርሷል። ሰኒ ስትፈታ ጨዋታው ቢያልቅም ያው ትፈታለች ሰኒ። በሚቀጥለው ክፍለ ጊዜ ሰኒ ተፈታ፣ ከዛ እንደገና ሰውየውን ደግሞ እስር ቤት ገብቶ በሰኒ ትክ ማለት ነው እሱ ይተካል። እኔ የምለው የሰኒ የሰኒ አለመበገር በጣም ነው እኮ በጣም ነው የሚገርመው። የምር ሰኒ እንግዲህ አልተበገረችም እስካሁን፣ አንዳችም ነገር ሳትፈራው አልፈራህም ነው የምትለው ሲጀመር ማለት ነው አልፈራህም ሰኒት ጀግና ነች። በጣም ስትተውን፣ በጣም ጎበዝናት ማለት ነው። ኤኒዌይስ አብረን እንፈተፍታለን በሚቀጥለው ማለት ነው። እስከዛ ድረስ ላይክና ሰብስክራይብ እያደረጋችሁ አብራችሁን ጠብቁን ማለት ነው። ብርቄን ደግሞ እንግዲህ አፋጠው እያያዟት ነው ጽናትን፣ አይ ጽናት ገጠር ብርቄና ኔና ከተማ ገራሚ እኮ ነው። ሳ በሚከተለው ክፍለ ጊዜ ደግሞ ሰኒ የሰኒ መታሰርን አልሰማችም እስካሁን። ምናልባት በተፈታችበት ሁኔታ ላይ ሊነግሯት ይችላሉ። የሰሙት ጥቂት እሷ ብቻ ናት ያልሰማቸው፣ ሌሎቹ ጨርሰው ሰምተዋል። እንግዲህ እዚህ ብሰማ መንጣቷ የማይቀር ነው። መንጣቷ የማይቀር ነው ተብሎም ነው ያልተነገረችው። መምጣት ደግሞ እንደሌለባት እሷ ስለተናገረ ደግማ ከምትሄድ የሚለው ነገር ታስቦ ይመስለኛል። ለማናቸውም በሚቀጥለው ቪዲዮ እናየዋለን ማለት ነው። ሌላውን ላይክና ሰብስክራይብ እያደረጋችሁ አብራችሁን ጠብቁን። አብረን እንፈተፍታለን፣ ወደፊት እንሄዳለን። ፒስ